እሱ እንኳን የማታውቁ ከሆነ የሚያውቅ ሰው ሲነግራችሁ ጂጂጂጂ አትበሉ። ዝሮ ዝሮ ዲቃላ ነው። ስለዚህ የአንቺም ልጅ ዲቃላ ነው ማለት ነው። በዚህ አጋጣሚ ወራዳና ሰገጤ መሆንሽን ልንገርሽ። ተግባባን አይደለም? ሌላ ደግሞ የሩታ ልጅ ዞሮ ዞሮ ዲቃላ ነው ያልሽው፣ የአንቺም ልጅ ዲቃላ ነው። አንቺ ደግሞ ያለ ሃይማኖት የወለድሽው ማለት ነው፣ በራስሽ አፍ። እኔ ልናገርብሽ፣ በራስሽ አፍ ማለት ነው። በራስሽ አፍ እኮ ከዚህ በፊት ሱሪ ለብሰሽ ጸጉርሽን ከፍተሽ ቄጥሽን ስተው ስተው ደለድሪ ማለት ነው። ምንድን ነው ያልሽው? እኔ ክርስትና እምነት አፍቅሬ ቤቱ ስመላለስ ነበረ ለብዙ ጊዜ፣ ከዛ በኋላ አንድ ልጅ ወልጃለሁ ጎረምሳለኝ ብለሽ በራስሽ አፍ በራስሽ ቻናል ላይ ላይ ብላይ ቁጭ ብለሽ ለፍልፈሻል እና የዛኔ ሰክረሽ ነበረ ወይስ አብደሽ ነበረ? የዚህ ጥያቄ የዚህ መልስ ፈልጋለሁ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ድናይት ከበራቸው የቻናል ቤተሰቦች እንዲህ ናቸው ላይ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከመጨረሻ ተከታተሉኝ። ዘምዘም አሁን ወጥረ ግጥሻል። የምሬን ነው ምልሽ ወጥረ ግጥሻል። ጉራጌ ነው ብዬ እኔ መጥፎ ነገሩን ልደብቅለት አልፈልግም። ያልሽው ደግሞ አንቺ ሰባት ቤት ጉራጌ ነሽ፣ እኛ መስቀን ጉራጌ ቡታጀራ ነን። ቡታጀራ ታቂያለሽ? አንቺ ታቂዋለሽ? አታቂውም። አንቺ ሰባት ቤት ጉራጌነሽ እኛ የምንኖረው ቡታጀራ አንቺ የምትኖሪ ሰባት ቤት። ስለ ቡታጀራ አንድች ቦታ ወይም ደግሞ አንድች ነገር እስኪ ጥቀሽልኝ፣ ካወቅሻት ማለች ነው። እንኳን ስለ እነሱ ልታቂ፣ ብታቂ ኖሮ አብረሽ የሚሆን ሩታ የሚሆን ፍቅር የሚሆን ፉአድም አትሳደቢም ነበረ በጭራሽ። እኔ አንድች ቀን ስትሳደቢ አይታችኋል፣ ፍቅር አንቺ እንደዚህ ወይም ደግሞ ፉአድ አንተ እንደዚህ። እኔ ሀሳብ አስተያየት ከሰጠውኝ እንጂ ካመጣው ሙድ ከያዝኩ እንጂ እንደውም ሙድ ሲዘራሱ ማያዝ ባለበት ባለብኝ መንገድ እጅ መሄድ መናገር ባለብኝ መንገድ እንጂ እንደዚህ የሰገጠና የወረደ ንግግር ተናግር ያለቅ ብለም ስለማቅ ማለት ነው። በደንብ አድርግ ያሰርግጭ ስለማውቅ ተግባባን አይደለም? አሁን ሰሞን አብርሽ ወደ ቡታጀራ ይሄዳል። እሱም ሰርግ ያለ ቡታጀራ ላይ የቤተሰብ የራሳቸው ቤተሰብን ብቻ አይደለም የቅርብ ነው። ስለዚህ እነሱ በራሳቸው ጊዜ ይፋ ሲያደርጉ የምታውቁት ይሆናል። ሩታ ግን ወደ ቡታጀራ አትሄድም። የማትሄደው መንገዱ በጣም ከባድ ነው። እንኳን ለእንደሱ አይነት እኔ ራሱ ሀገር ለመግባት ሳስበው እዛ አዲስ አበባ ላይ ተራግፈ ወደ ቡታ ጀራ ስትሳፈር ሳስበው እንዴት እንደሚያዞረኝ ጭንቅለሬ ነው የሚያዞረኝ። የምሬ ነው የምላቸውና ሩታ ደግሞ ለእርጉዝ እንኳን ለእኛው ራሱ በጣም ይከብዳል፣ ለእርጉዝ ደግሞ በጣም ይከብዳል ማለት ነውና አይመከርም። አይሆንም፣ አትሄድም። ስለዚህ የምትኖረው ሩታዬ ከነማን ጋር ነው? ከነኤልዶ እነኤልዶ አሉ፣ እነ ቡዝ እያለች፣ እነ ፍቅር አሉ፣ እነ ጸጌና ዳኔ አሉ። እነሱ ፍቅር በፍቅር ሆኖ የሚኖሩ ልጆች ናቸው። ተራርቀው የማይራራቁ ተጣልተው የማይጣሉ እውነቴን ነው የምላቸው ወላሂ፣ ብታምኑ በታም ተጣልተው የማይጣሉ ልጆች ናቸው። ተራርቀው የማይራረቁ ተቆራርጠው የማይቆራረጡ ማለት ነው። አንድ ሰፈር ተወልደው ያደጉ ልጆች ናቸው። ስለዚህ ይሄ ሞኝነት ነው። ሌላ ደግሞ የሩታ አድናቂ ወይም ደግሞ ሩታን ከልብ እንወዳታለን ከልብ እና ከብራታለን የምትሉ ልጆች በአሁኑ ሰዓት አንድ ነገር ልንናገራቸው እሱ ምንድን ነው? ሩታ ዛሬ ላይ ሁለት ነፍስ ናት። ስለዚህ የምታከብራት የምትወደድ ከሆነ ፍቅርን ያተዘቅዝቁ። ምክንያቱም ፍቅርን ስትዘቀዘቅ ሩታን ትዘቀዘቃለች እዛ ጋር። ስለዚህ ሩታ አሁን ላይ ሁለት ነፍስናት እባካቸው ወደ ራሳቸው ተመለሱ እስኪ ፍቅር ምንትን በሉ ፍቅርን ስበኩ ተዋደዱ እርስ በራሳችሁ በአሁኑ ጊዜ ደግሞ ወጣቱ እየረገፈ ነው ያለው ሞት እየነገር አይደለም የሚመጣው የምሬ ነው ምላቸው ሞት እየነገር አይደለም የሚመጣው እንዲሁ መጥቶ ነው ሽልብ የሚያደርጋቸው ትላንትና ዝሁር አለ የተባለው አስር ላይ የለም የምሬን ነው ምላቸው አስር ላይ የለም ስለዚህ ወደ ራሳችሁ ብትመለሱ ባይ ነኝ። አተዘቅዘቆ የሰውን ፎቶ እነሱ ፍቅር በፍቅር ሆነው ተራርቀው የማይራራቁ ተጣልተው የማይጣሉ ተቆራርጠው የማይቆራረጡ ልጆች ናቸው። ይህን ደግሞ እኔ በደንብ አስረግጬ ነገራችኋለሁ ማለት ነው። እና እኛም መናገር ወይም ደግሞ ማውራት አቅቶን አይደለም። ስለዚህ አሁን ሲበዛ ሲበዛ ማታ ራሱ አንድ ነገር ተናገር ያለው እሱ ምንድን ነው፣ አብርሽና ሩታ ከታረቁ ትንሽ ጊዜ ነው፣ ስለዚህ ልጁ የሌላ ሰው ነው ሲሉ፣ እኔ ደግሞ አይ ተጣልተው እራሱ አያውቁም ብያለሁ። ስልክ በተደጋጋሚ ተደውሎብኛል ማለት ነው በውስጥ እዚህ ያላችሁ ማለት ነው። ምን ነው እውነቱ ሲወራ ያንገበግባችኋል? ታዲያ ያቺ ልጅ ያለ ስሟ ስም ሲሰጣት ዝም እንድል ነው የምትፈልጉት? አልሰማችሁም እኮ ነ እኔ ባለፈው ተናግራለሁ። እኔ ከዚህ በኋላ አልሰማችሁም ብያቸዋል። ያለ ስሟ ስም ሲሰጣት፣ አይ አልተጣሉም፣ አልተለያዩም፣ አንድ ችግር የተጣሉ ነገር የለም ብዬ ተናግራለሁ። እና በዚህ ጉዳይ ላይ እንድትደውሉልኝ አልፈልግም፣ አልፈቅድላችሁ ማለት ነው። እኔ ቦታም የለኝም ለእንደዚ አይነት ነገር። ስለዚህ አንድን ሰው ያለ ስም ሲሰጠው ያ ነገር ማስረዳት ግዴታችን ነው ማለት ነው። የምትወዳት ከሆነ የምታከብራት ከሆነ ይሄ ነው የናንተ እንትን እና ዘምዘም ደግሞ አንቺ በጣም የወረድሽና ና የረከስሽ ሴት መሆንሽን ግን አስረግጭ ነግርሻለሁ። አንቺ እኮ የእናቶቻችን እኮ የትሆኛለሽ? የምሬ ነው ምለሽ። አንዴ ሰይጣን አንዴ መላይካ ነሽ አንቺ። ዛሬ ላይ ተነስተሽ ትልቅ ሰው ነሽ፣ እንደ ትልቅነትሽን ተከብረሽ መኖር ሲገባሽ፣ የከሌ ልጅ ዞሮ ዞሮ ዲቃላ ነው አይባልም እኮ። ምክንያቱም አንቺ ትናንትና የኖርሽበት ህይወት ነው። ትናንትና ያመጣሽው የራስሽ ታሪክ አለ። ትናንትና የፈጠርሽው የራስሽ ማንነት አለ ማለት ነው። ራስሽ ላይ እዛ ኢትዮጵያ ሆነሽ ያደረግሽው ነገር ልጅ ይችላልኝ ብለሻል፣ ጎረምሳ ልጅ። ያንን እኮ ማስታወስ ግዴታ ይልሻል፣ ግዴታ። እኔ ስለ ሰው ስለፈለፍ እኔ ማን ነኝ? እኔ ራሴ ስለ ራሴ ሳላውቅ፣ ስለ ራሴ በደንብ ሳላስብ፣ እዚህ ሚዲያ ላይ መጠቻ አልናገርም። እኔ አሁን ንጹሕ ሴት ነኝ። በምንም ምንም ነገር አይነካካኝም ማለት ነው። በምንም ነገር እለ የሆነ ወንጀል ሊኖርብኝ ይችላል። እሷ አላህ ወንጀላችንን ይማራል። ተግባባን አይደለም? ወይም ደግሞ እዚህ ምላሳችን ጥውጤ ውጤ ውጤ ይላል ሚዲያ ላይ ማለት ነው። ስለዚህ የትኛውም ሴት የራሷ ማንነት አላት ማለት ነው። የራሷ ማንነት የሌላትን ሴት የለችም። በእርግጥ አግብታ የምትኖር በስርዓት ተቆጥባ ያደገች ወይም ደግሞ ተቆጥባ ባልዋ እ ባልዋ በደንብ እፍና አድርጎ የያዛትን ሴት ልትኖር ትችላለች። በጨዋ ደንብ አለችም። ሲጀመር ስንትና ስንት አሉ። በስንት አንዱ ናችሁ እናንተ። ከመቶ አምስት ፐርሰንት ብትሆኑ ናችሁ የተበላሻችሁት። ተገባባን አይደለ? ስለዚህ ዘምዘም አንቺ ለቢው ብለሽ ለቢው ብለሽ ወይም ደግሞ ለላይክ ለሰብስክራይብ ጥማት ብለሽ እንደዚህ ሰውን አታዋርጂ። የሆነ የምትናገረው ነገር አንቺ ትላንትና የተናገርሽው እኮ ቻናልሽ ላይ እኮ ሙሉ ነው ክርስታን ወንድ አፍቅሬ እቤቱ መግሪብ መግሪብ እየሄድኩ ነበረ ብለሽ በራስሽ አፍ ተናግረሻል። በዛ ላይ ደግሞ አንድ አስወልዶኛል ብለሽ በራስሽ እና ታዲያ ያንቺው ንካት አስሮልሽ ነው ወለችው? ሽማግሌ ልኮልሽ ነው ወለችው? እስቲ ኝቱ ሰሺ ሽማግሌ ተልኮላት፣ አንቺስ ሽማግሌ ተልኮልሻል? ንካት አስሮልሻል? ኒከ ቢታሰርልሽ ራሱ ከክርስትና እምነት ተጋብተሽ የወለችው ልጅ ልጅ ነው አይደለም ልጅ ልጅ ነው። አው ልጅ ነው። ነገር ግን ምንድነው የሚባለው? አሁን ልክ እንዳቺ እንደተጠቀምሽው ቃል ነው የሚባለው ወይስ ሌላ ነው? ይኮ ሃይማኖቶች በደንብ አድርጎ አስተምሮሻል። በደንብ አድርጎ ማለት ነው። የምታቂ ከሆነ የሚገባሽ ከሆነ ተግባባን አደለ? እንደዚህ ጃብ ጠምጥበሽ በመቀጠል ደግሞ ቁራን እራሱ ይዘሽ ነበረ። የምር ወደ ውስጥ ነው ክልት አድርጌ ጫፍሽ ያስገባውት እንጂ ቁራን ራሱ ይዘሽ ነበረ። ይህ ስትሳደቢ ትንሽ አታፍሪ፣ ትንሽ አታፍሪ። ወጥረግድሽ ትንሽ የማፈር ስሜት አይሰማሽም? ቁርአኑን ለምን ትዥዋለሽ ስትሳደቢ? ስለነሷ አውቃለሁ ያልሺው ደግሞ ምንም ነገር የምታውቂው ታሪክ የለም። ብታውቂ ኖሮ አትሳደቢም ነበር። አልኮሽ አየሽ እኔ አሁን እኔ አንድቺ ቀን ተሳድቤ አላቅም። የት አብርሽም ይሁን ፍቅርም ይሁን ፍዓድም ይሁን ወይም ደግሞ ሩትን ልሳደብ አልችልም። ምክንያቱም አውቀዋለሁ ሁሉንም ነገር በደንብ ስለማውቀው ተነካክቼብም በማላቅም። በእርግጥ በፍቅርና በፋድ አልሰራም ሰሞኑን ፈተፍትባቸዋለሁ። ከዛ ውጭ እንደዚህ እንደዚ አቃለዋ ህሊና አይፈቅድልኝም እንዴት ብዬ ለቢው ጥማት ለሰብስክራይብ ጥማት ለላይክ ጥማት ብዬ እንዴት እንዴት የሰውን ልጅ ክብር ከፍ ዝቅ አደርጋለሁ? እውነቱ እያወቅኩ እኔ የፈጠረኝ ፈጣሪ ያልፈራም እንዲ ፈራለሁ፣ የምር ፈራለሁ። ነፍሴ አሁን ለአሁን ከሥጋዬ ጋር ገንጥሎ የሚያወጣበትን ሰዓት አላቅም ወይም ደግሞ ደቂቃ አላቅም። አልኳችሁ እኮ ልክ እንደነገርኳችሁ ትላንትና ዙሪያ የነበረው አስራ አካባቢ የለም ተግባባን አይደለም? ይሄ ደግሞ በየጊዜ እየተከሰተ ነውና፣ ሁሌ ወጣትነት የለም። በነገራችን ላይ ማለት ማርጀት የለም የወደኋላ ወይም ደግሞ ሳረጅ ተውበት አደርጋለሁ ብላችሁ እንዳታስቡ። ወይም ደግሞ ክርስቲያኖች ልንገራችሁ፣ ጸሎት እናደርጋለን ብላችሁ እንዳታስቡ። በጊዜ እንዲሁ ወጣቱ ነው እየረገፈ ያለው። አርጅቶ መሞት ቀርቶዋል፣ ቀርተዋል። ወደ ራሳችሁ ተመለሱ፣ የምር ተመለሱ። ኮሜንታችሁም ይሁን ስድባችሁ፣ ንግግራችሁ፣ አፋችሁ ላይ ተነገራችሁ እስኪ መድረስ ነው የሚቀመጥላችሁ። ተግባባን አይደለም? እና አንቺ አሁን ወጥ ረግጠሻል፣ ስሜ ደግሞ እንዳታነሺ፣ ምንም ነገር ወስተሽ እንዳትጠቀሚ። ስለዚህ ስርዓት የሚባል ነገር አለ። አንቺ የእናቶቻችን እኩያ ነሽ፣ ልክ በስርዓቱ ብትኖሪ። ባይነኝኔ በጣም ነው የሚያስጠላብሽ፣ ይደብርብሻል። ሰላሙ ነው።